እኔ መሀል ትባላለሁ። እኔ ደግሞ ሀመረ። ዛሬ እንተዋወቅ እና ወደ ሰላሳ ጥያቄ አዘጋጅተናል። የመጀመሪያው ዩትዩባችን ነው። ከዛ ከትውውቅ እንጀምራለን። እየቆየን ደግሞ ቭሎግ እንሰራለን፣ ብዙ ነገሮች እንሰራለን። ሰብስክራይብ ላይክ። የተወለጅ የተወለድኩት ይርጋለም ወደ ሐዋሳ አካባቢ ነው

እንትን ማድረግ ድሮ ስዕል መሳል በጣም ነበር፣ ወደ አሁን ስዬ አላውቅም ነው እንጂ ድሮ ቤክ ማድረግ ወዳለው፣ ግን ብዙ ማቴሪያሉ የለኝም። በኩኪስ ብቻ ኬክ፣ ኩኪስ እና ኬክ ብቻ። ኬክ ስልሽ ክሬም ኬክ ሳይሆን የዳቦ ኬክ

ሚዚክ ወታችሁ ዝፈን ዝፈኑ ሲፈላው በጣም እንትን የሚለው ያዝግ ነበረ። በጣም ታለንት አሳዩ። እሺ ዊኬንድ ላይ ምን ማድረግ ደስ ይልሻል? እኔ ተኝታችሁ ምናምን አዲስ ሲሪየስ መጀመር ከዛ በኋላ ስናክ ትገዙ ና ሲሪየሳችሁ የሚያገቹ ስናካችሁ መብላት ወይም ወታችሁ የሆነ ከጓደኞቻችሁ ጋር መብላት ምናምን ደስ ይላል። ያ የአንቺ እንዳለ ሆኖ ዎክ ማድረግ ደስ ይለኛል። ማታ ማታ ነው ቀን ቀን? ነጠላ መታ አይ የምርሽን ጠየቅሽኝ? ማታ ማታ ሰሪሽ፣ ማታ ሳይሆን ይሄ የአስር ብሳት አየር አለ። አዎ እሱ ደስ የሚለው አየር ማለት ነው። አዎ ወቅርም ደስ ይለኛል። እኔ ግን እ ደስ ይለኛል፣ ግን ወቅር አላደረግም። ፌቨር አይት የፋሚሊ ትራዲሽን። እሺ ምንድን ነው ቤት ውስጥ የምታደርጉት የፋሚሊ ትራዲሽን? እ የቤተሰብ ላይክ ምን ተሰብስበን እንትን የምንለው ማለት ነው ይሆነ ይሆን አሁን የምታደርጉት ነገር አለ፣ ደስ የሚል ሹልኝ ጓግተሽ የምትጠብቂ ጓግተሽ ይሆነ አሁን ለምሳሌ የበዓል ነው ቦታ ድሮ ለበዓል ለበዓል ልብስ ስለሚገዛልን በጣም ነው ኤክሳይትድ ሆኝ የምጠብቀው። አሁን ካደግን ግን እሱ ስለቀረ ልልሽ አልችልም እንደ ድሮ። ድሮ ግን ልብስ ይገዛልናል፣ ምግቡ፣ ኬክ ምናም፣ በቃ በጣም ብር ደስ የሚለኝ እሱ። አንቺ? እኔ ይሄ በዓል ሲሆንና የጾም መግቢያ ላይ ተሰብስበን የምንበላው ነገር ምናም ደስ ይለኛል። ተሰብስበው፣ የበዓል ዕለት ደግሞ ከጎረቤት ጋር ተጠራርተሽ ምናምን አለ ያለው በዓል በጣም ደስ ይለኛል። ሊስትሽ ላይ ያለ ትራቭል ማድረግ የምትፈልጊበት ፕሌስ? ብዙ ነው ባይዘ፣ ፓሪስ፣ ለንደን እና እንትን ዋብባይ ያ ምን ነበረ? ያ ቦታ ውሃ ብቻ ያለበት ሲሸልስ መሰለኝ። ማልዲቭስ ማልዲቭስ። አንቺስ? እኔ እኔ ድሮ ሲንጋፖር ነበር የምለው አሁን ግን ቶክዮ ይመስለኛል፣ ጃፓን። አንቺስ? ፓሪስም ደስ ይለኛል ኒውዮርክም ና ከሀገር ውስጥስ፣ ከሀገር ውስጥ ይሄ አዲስ የተባለው አላለም እና የሚሉኝ እኔ አሪፍ ነው እኔ አሪፍ ነው የሚለው እኔ በጣም ደስ የሚሉኝ። ኦኬ እንደ እኔ የብዙም እኔ ከሀገር ውስጥ የእኔ እኔ ከሀገር ውስጥ በጣም የሚለቁ አሉ ቲክቶክ ላይ። እሺ እንትን ትሪፕ ብለው በተሰብስበው የሚሄዱት ሀይኪንግ እና ነው አይመቸኝም። እኔ ሀይኪንግ አይደለም ትሪፕ የሚያማሩ ልጆች አሉ። አፋር እራሱ የሚገርም ልጆች። አዎ እንደሱ ብሄድ ደስ ይለኛል። ያው እንደውም ስለ ፍሬንድ ልጠይቅሽ ናይንት ኳሊቲ ነው ባሊ የምታደረቂ ፍሬንድ ላይ ናይንት ኳሊቲ ናቸው ቢኖረውም ሞስት ባ የምታደረቂ ሎያል ቢሆን ነው። ሎያልቲ ነው አዎ አንደኛ ምለው ሎያልቲ ሎያልቲ አንድ ነው። ሶስት ጥቀሽ መሰረት ናቸው። ምት ለፍሬንድ ሎያልቲ፣ ኦነስቲ፣ ሎያልቲ፣ ኮሚኒኬሽን፣ ሰፖርት ምደራረግ ሰፖርት መደረግ ልክ ነህ። እሺ እኔ ደግሞ እንትን እንደሚባል ባላ እንትን የሚባለው ይሄ አንደርስታንዲንግ፣ ሎያልቲ ግድ ነው። በትንሽ እንትን የሚደሰት በስኬትሽ ኮምፕሮማይዝ የሚያደርግ ሰው እና ኬሪንግ የሆነ ሰው። በጣም የምወደው ኬሪንግ የሆነ ሰው። ኦኬ አንድ ስኪል

የተማርኩት ለሂሳን የተማርኩት እ ኖ ማለት እንዳለብኝ የተማርኩት ይኸው ነበር። ውይ እስማ በጣም ተቸግረው ያለው በእሱ እኔ ደግሞ ለራሳችሁ እራሳችሁ አድርጎ ሁሌ ከእሱ አትጠብቁ። እሺ። ጎልሽን አቺቭ እንድታደርጊ ምንድን ነው ሞቲቬት የሚያደርግሽ ሲሽንኢትዮጵያሲሽንእንምታስቢ ድሪም ላይፍሽ ሞቲቬት ሊያደርግሽ ይገባል። ትራቭል ማድረግ ፈልጋለሽ፣ ምንም አታደርጊ ከሆነ መቼ ነው ትራቭል ማታደርጊ? ዱ ሰምቲንግ ፕሊዝ ይለኛል ጭንቅላቴ፣ ቁጭ ብዬ ምን ሳሰርፍ ሲቀመጥ በተለይ አሁን ላይ ተመርቃችሁ አዛ እኔ ኢማጅኔሽን እና ሪያሊቲውን ስትዪው ያን ነገር በቃ ድንሽን እንደማታሳቂው ስታቂ፣ በጣም አርፈሽ እንትን ትያለሽ። ምንድነው? ለምን እኔ በጋ እኔ ዝናብ ያለበት ታይም በቃ መውጣታ ደስ አይለም? ምንም ደስ አይለም። ዝናብ ዝናብ እኮ ደስ ይላል፣ ግን ያ ፀሐይ አስጠላል። ግን ይሻላል ፀሐይ። ድሮ ክረምት ነበረው የምወደው፣ ምክንያቱም የምናርፍበት ነው። የትምህርት ጠንቅ እኔ ትምህርት ለመወድ በጋ ነበር። ትምህርት ጨርሰሻል እኮ። አሁን እኔ እንጃ፣ ግን ክረምት አይሻለኝ። ፀሐዩ እኔም በጣም ነው የሚያመኝ ፀሐይ። እኔም ዝናብ፣ ለዛ ክረምት ይሻለኛል። ሎተሪ ብታሸንፊ መጀመሪያ የምታደርጊው ምንድን ነው? ስንት ብር ነው ሎተሪው ነው መቶ ሚሊዮን መጀመሪያ ያው ቤቴ እና መኪና አስፈላጊ ነገሮች ከዛ የሆነ ቢዝነስ ነገር ጀምራለሁ አብዛኛው ግን ትራቭል ማድረግበት ይመስለኛል አልገዛም? ከዚህ ሀገር ውጭ ሊገዛ ነው ቤት፣ እዛ ለመኖር ጠቅልዬ ለመኖር ጠቅልዬ የተሳካ ህይወት ካለኝ ያን ያህል መውጣት አልፈልግም። እኔ ግን ቦጣ ደስ ይለኛል። መጨረሻ ያየሽው ሙቪ የምንድን ነው?

እኔም አልጨረስኩትም። ማንቻች አልጨረሱም። እንደ ግል የሚል የሆነ የድሮ የጀመርኩት ጨረሱ። እንዴት ነው? ደስ ይላል ደስ ይላል። በቃ አንድ ምግብ ለህይወት ዘመንሽ ሁሉ መብላት ቢፈቀደልሽ ምንድን ነው? አንድ ምግብ ብቻ አንድ ምግብ

በቃ ዶሮ ዶሮ አሪፍ እ ፌቨሬት ካራክተር ከምን ከሙቪ ነው? እንትን አለ ዋን ትሪ ሂል ላይ ኔት ይባላል። ይመቸኛል። ኦሪጂናል ስም አላውቅም። ኔታን ስኮት ነው የሚባለው። ፊልም ላይ ይመቸኛል አሁን ላይ

ኢንቪዝብልወይ መብረር ነው ምታደርገው? የትኛው ኢንስቲቱሽን ነበር? እኔ በመወያየት አምናለሁ ሰው ላይ ቢፈታ ይሻለኛል፣ እና ኦፕን ማይንድ ነኝ ብዬ አስባለሁ። ስለዚህ የመስማት ችሎታል ኮሚኒኬሽን ግን የምታጥሩ በውይይት ነው የምለው፣ በውይይት ጥሩ። ላይፍ ቼንጂንግ ኤክስፒሪየንስ፣ ላይፍ ላይፍ ቼንጂንግ ኤክስፒሪየንስ፣ አይ ዶንት ቲንክ ትራቭል ብታረጊ። የትኛው ፔሪዮድ ላይ ነው የምትይዙ ሆኜ ስኖር ይመስለኛል ሰክሰስ

አይ ማለት አሩድም ወዳለው ፖድካስት ግን ፌቨራይት ፖድካስት በየጊዜው የሚከታተለው ፖድካስት የለኝም። አይ በእንግሊዝኛ ሶስት ሰዎች ጋር ዲነር ቢኖርሽ ማን ማን የሞቱ ቢሆን ይችላል?

ድሮ ቢሆን ደመንም መርጥ ነበር። ኢን ሶመር ሆልደር ነው ምናምን ነው ስሙ። በቃ እሱን እናድርገው። ሁለቴ ሶስት እስቲ አንቺ ንገሪኝ። እስከዛ እስከስል እኔ አንደኛ ቢልጌትስ ቢልጌትስ ሳይሆን አሁ በቃ እነዚህ ካልቾች ቢልጌትስ እንመርጣለሁ። ሁለተኛ ሁለተኛ ማናለ ቢልጌትስ ከዛ ሁለተኛ

ብዙ አለ። ዋይት ቺክ ሲመቸኛል። ኮሜዲ ከሆነ የሆነ ሮማንቲክ ከሆነ ደግሞ እንትን አይነት ፊልሞች ወዳሉ ምንድን ነበር የሚባሉት ዳይቨርጀንስ ሃንገር ጌም ምናምን አይነት ምን ነበር የሚባሉት? ወደ ሳይንስ ፊልም ኖሮ ወዳል። እኔ ዋይት ቺክስ ነው ፌቨራይት ሙቪ። ፌቨራይት ሲሪየስ ነው ፍሬንድስ። ኤርሊ በርድ ነው ወይስ ናይቶ? ናይቶ ኤርሊ በርድ ልሆን አልችልም እኔ ግን መሆን እፈልጋለሁ በጣም። እሺ ፌቨራይት እንትንሽ ሎንግ ዴይ አሳልፈሽ

እንትን አሁን ከሁለተኛ ክፍል እስከ ስንተኛ ክፍል ነው? እስከ አምስት ሶስት አመት አንድ ላይ የተማርኩበት ትምህርት ቤት አንድ ጓደኛ። ከዛ ሲያልቅ ደግሞ ሁሉም ናቸው ቤስት ፍሬንድ አንድ ልክ ትምህርት ህፃን እያለሽ ትምህርት ደግሞ ጓደኛ

አንደርስታንድ እንደራረጋለን። ሜቢ ስለቆየ ነው እና አላውቅም፣ ግን አንደርስታንድ እንደራረጋለን። አሁን ላይ አንደርስታንድ እንደራረጋለን። ሩቅ እኮ እንትን ተቃራኒ የሆነ ሰው ጋር ጓደኛቱ አንድ አይነት የሆነ ላይፋቹ አንድ አይነት የሚሆን ነገር አለ። አንድ አይነት ሀሳብ ያላቹ አንድ አይነት እንደዚህ። አሁን ለምሳሌ ጨዋ ሰው ከሚጠጣ ሰው ከክለብ ምናምን እሱ ከፍሬንዳቱ ምክንያቱም በቃ የሆነ አይሄድም አንድ ላይ

ያው ፈግቼ መድረስ በሕይወትሽ ድሪም ኖሮሽ እስካሁን ያላሳካሽው? ገና እኮ አሁን መመረቅ ነው። አሁን ቢዝነስ አድሚኒስትሬሽን መግባት ነበር የፈልገው፣ ግን ማርኬቲንግ የተማርኩት

ቢግ ቻሌንጅ እዚህ በዚህ ሀገር ዩኒቨርሲቲ መመረቅ ለእኔ አኮምፕሊሽመንት ነው። ኤግዛም ማለፍ ራሱ አኮምፕሊሽመንት ነው ለእኔ። አሁን እኔ ፓስፖርትና መታወቂያ ራሱ ላይ አውጣት አኮምፕሊሽመንት ነው በዚህ ሀገር ውስጥ እና መመረቅ፣ ኤግዛም ማለፍ፣ በጥሩ ውጤት መመረቅ ራሱ ለእኔ አኮምፕሊሽመንት ነው። ምንም አይነት አድ ምናምን ሳይቀርብን የተመረቀ ነው ዩኒቲ ውስጥ ሶ ኢትስ ቬሪ ጉድ

ሳድ ካንትሪ ነው፣ አር ኤን ቢ ደስ ይለኛል፣ ሳድም ደስ ይለኛል፣ ሮክ ይመቸኛል። አንደኛ ሚስትሪም ይመቸኛል፣ ግን እንደ ሙዴ ነው። እንትን ደስ ይለኛል። እነዚህ ናይንቲንስ ቫይቦች ጀነራል ይመቸኛል። እኔ ደግሞ እኔ ሙቪ እኔ ሙቪ ላይ ሞዶ እንዳል አያለው አሪፍ ከሆነ ማለት ነው። ግን የተረዳሁት ሰሞኑን ሂስቶሪካል ሙቪ ነው እንግሊዛ ሲሆን፣ እንደ ቫይኪንግስ ኮሪያ ሲሆን፣ ይሄ ሂስቶሪካል ያለው በጣም የሚመቸኝ ሆረር ግን አላይ ያንግ ጀኔሬሽን አንድ ምክር ስጪ ብትባይ ኮሌጅ ላይ የሚገቡ በተለይ ዩኒቨርሲቲ ላይ የሚገቡ ሰዎች ምንድን ነው የምትመክሪያቸው? አጥኑ፣ አቀልዱ ነው ምለው። እውነት እኔ የሚቆጨኛልስ ያን ያል አዛ ውጤት ኖሮኝ አይደለም ግን፣ ላይክ ሞር በቃ በእርግጠኝነት በአሪፍ ውጤት መመረቅ ይቻላል፣ ካጠኑ። ላይክ በጣም ማጥናት አይደለም እኮ ትንሽ አጥንቶ መግባት ራሱ ነው ያላቀ፣ አቀልዱ። ላይክ መጨረሻ ላይ ደስ ይላል አሪፍ ውጤት አምጥቶ መመረቅ ነው ምን እና እስቲ ቀጥ ጨምራል። እኔ ደግሞ መጀመሪያ ዩኒቨርሲቲ ስገቡ ትምህርታችሁ ላይ ፎከስ አድርጉ፣ ግን ከቻላችሁ ሳይድ ሀስል ጀምሩ ቢዝነስ ምና እና ደግሞ እንትን ተዋውቁ ብዙ ሰው በጣም ይጠቅማችኋል ወደፊት ቢዝነስ ስትጀምሩ ና እንትን እራሳችሁን ዝጋት አድርጉ ተዋውቁ ምና ከአስተማሪ ጋር በተለይ ብተዋወቁ ጥሩ ነው። በጣም እሱ ጥሩ አድቫይስ ነው። እና ሳይድ ሀሰል በጣም አሪፍ ነው። ስራ ስሩ። ትምህርታችሁ ላይ ፎከስ እያደረጋችሁ፣ ያው ሳትቀልዱ ስራ ስሩ። ስትመረቁ አትጨናነቁ። በቃ ሰው ቢዝነስም ብዙ ሰው ታውቃላችሁ። ስለዚህ እሱ ነው መክራችሁ። ሶሻል ሚዲያ ጀምሩ። ሶሻል ሚዲያ ጀምሩ ስትል ምግብ እና አትቀልዱ። በተለይ አቴንዳንስ አትቅሩ። በአቴንዳንስ ሞደግ ማለት በጣም የሚያስጠላ ደግሞ የሚያሳዝነው ኮመን ኮርስ በጣም ቀላል ነው። ትምህርቱ ትንሽ ትንሽ ማንበብ ብቻ ነው የሚያስፈልገው። ቀላል